አድናቂ ተመልካቾቻችን ከኢትዮ ሶስት ስልሳ ዋሽንግተን ዲሲ የተላለፈላቸው ያለው ፕሮግራማችን እንደቀጠለ ነው። እንግዲህ በጎንደር የተለያዩ አካባቢዎች የኔሰው በላ ቡድን የማራገፉ ጉዳይ እንዳለ ሆኖ ይህን ባለበት ሁኔታ ውስጥ ደግሞ የራስ ወገን ነው የሚባል እና ነገር ግን የህወሀትን ብሎም ደግሞ የገዳያውን ቡድን ተልእኮ የተቀበለ የራሱን ወገን ለቦጋት በተነሳ ሀይል የፋኖ ሀይል በተለይ ደግሞ ዋኖቹ አመራሮች ከበባ በማድረግ እና ጦርነት በመክፈት ጅምር ዛሬ በጎንደር ላይ ከባድ ችግሮች መፈጠራቸው ነው የተሰማውና በዚህ ጉዳይ ላይ አርበኛ ዘመነ ምህረት መረጃውን ሊያደርሰን የስልክ መስመራችን ላይ ይገኛል። እስኪ ለመጀመሪያ ራስህንም አስተዋውቅና እንግዲህ ላይ ጎንደር ላይ ያሉት ነገሮች በተለይ ደግሞ ይሄ ሰው በላውን ቡድን ከመታገልና እሱ ከሱ ጋር ያለው ጦርነት እንዳለ ሆኖ ከራስ ወገን ጋር ያለው ችግርም እየተባባሰ መምጣቱና ወገን ነው በሚባለው ኃይልም ያሉትን ኮሳዎች እየተባባሱ መምጣታቸውን ሰምተናል። እስቲ እንግዲህ ራስህን አርበኛ ዘመን ራስህን አስተዋውቅና እስኪ ያሉትን ሁኔታዎች ብትገልጽልን በተለይ ዛሬ የተፈጠረውን ነገር። እንግዲህ እኔ ዘመነ ምህረት እባላለሁ። ከዝና ምሬ ከወንድሞቼ እነ አውታሙ ጋርም ከወንድሞቼ እነ የሸዋስ ጋርም ከብዙ እነ ዳንኤል ጋርም ብዙ መስዋዕት ከፍለን የታገልን ሰዎች ነን። እንግዲህ የት የአየሩት እንግዲህ እኔ ከመጀመሪያው የነበረኝን ታሪክ ነው የምናገረው። ከመጀመሪያው እንግዲህ አሁን ኦልሞስት እድሜ ወደ አርባ ስምንት እና ወደ አርባ ዘጠኝ ጠጋ ነው። በአማራ ትግልም አጠቃላይ የነበረኝ አስተዋጽኦ ብዙ ነው። ብዙ ባይባል እንኳን የራሴን አስተዋጽኦ አድርጌ አለው። ብዙ ወንድሞች መስዋዕት ከፍለዋል። በዋት ትግልም እንግዲህ ብዙ ስራ ሰርተናል። ከማያድ እስከ ሚያድ ከሚያድም አሁን ወደ እንግዲህ ወደ አማራ ህዝብ ፋኖ ገብተን እየታገልን ያለን የራሴን አስተዋጽኦ እያደርኩ ነው ያለውት አጠቃላይ የተነሳሁባቸው ጉዳዮች ስራ አማራ እና ኢትዮጵያዊነት ከሚል አኳያ ከዚያ ጀምሮ ተነስቼ የታገልኩ ነኝ። ከዘጠና ሰባት ጀምሬም ከዘጠና ሶስትም ጀምሬ ከመሃል ጀምሬ እየታገልኩ ቆየሁ ሰው ነኝ። ግን አሁን አሁን ያለው ሁኔታ እኛ አሁን በዚህ እድሜያችን እየታገልን ባለንበት ሁኔታ የተከነ ያልተረጋጋ የኢትዮጵያ ፖለቲካ እናያለን። ለአማራ የማይጠቅም ለኢትዮጵያ ህዝብ ፖለቲካ የማይጠቅም መንገዶች እናያለን። ትናንትና ጥራት ብለን ከፈረጅነው ሀይል ጋር ተሰልፎ ዝም ብሎ ወርሽ የሆነ ያልተረጋጋ ያልሰከነ ራሱን ያልመረመረ የፖለቲካ አካሄድ እናያለን። ና ግን መንገዱ ተጉሎ ባልፈለግነው መንገድ ህጓል እንግዲህ ሁለት ሺህ አስር ላይ ባልጠበቅነው እና በደናማ መሆነ ፖለቲካ ተደልጠን፣ አሁን አጃ በኋላ ደግሞ እናሳካለን ብለን ስንነሳ ደግሞ አሁንም እንግዲህ ወደ አማራ ሪዘርሽኖ ገብተን እየታገለን ያለ ነው። እንግዲህ ይህን ያል ርቀት ከመጣችሁ በኋላ ደግሞ ልክ እንደ አዲስ አሁን የተፈጠረው ምክንያቱም ጠላታችሁ አንድ ነው፣ አላማችሁ አንድ ነው፣ የተነሳችሁበት እያንዳንዱ ነገር የተጓዛችሁበት አካሄድ በሙሉ ምንም ልዩነት የሌለው እና መዳረሻችሁም ሁሉ አንድ እንደሆነ ነው የሚታወቀው እና አሁን ልዩነት የመጣበት የራሱን ወገን ራስ የማጥቃት ነገር የተፈጠረበት ነገር ምንድን ነው? በተለይ ደግሞ ጎንደር ላይ እርስ በርሳችሁ ለማጫረስ የተነሳው ነገር ምንድን ነው? ምንድ የተፈጠረው ነገር

አሁን ዜግባንም በኋላ ወደ ሚያድም ገብተን ብዙ የአማራ ብሄርተኝነትን መስን እንዲ ጥረት አድርገናል። ከወንድሞች በስ ወንድሞች ጋር ጥረት አድርገናል። አሁን ያለው ሁኔታ እንግዲህ ወደ ትግሉ ከገባን በኋላ እንግዲህ ብዙ ጥረት አድርገናል ከፕሮፌሰር ጌታ አሳበ ጋር የአማራ በአማራ ክልል ዙሪያ ላይ እንግዲህ እነ ድርሳን አሁን ቢክሉንም ብዙ ሰዎች ሰርተናል። የሰውይት ማህበር መስርተን እንዲሁም ኤርትራም የነበሩትም ውጭ ለም የነበሩትን ሰዎችን አደራጅተን ትግሉን ቅርጽ ለማሳዝና የትግሉ አካሄድ እውነትም የክደት አካሄድ እንደነበረበት ወደ ውስጥ ተረዳነ። አደራጅተን ገብተን ነበር። አሁንም ጎንደር ላይም ያለውም ሆነ አማራ ክልል ያለው ኦልሬዲ አንደኛ፣ አሁን ውሀቷን አስተሳሰብ አለመጥፋቱና የውሀት ጣልቃ ገብነት ነው። ሁለተኛ ደግሞ አሁንም አማራ ክልል የጎጠኝነትና የስልጣን ፍላጎት ያለባቸው የመንደርተኝነት አሳሳቢ ያለባቸው የአማራን ፖለቲካ በቅጡ ያልተረዱ ያልተከኑ ፖለቲከኞች የሚያመጡ ጉዳይ ነው። ጎንደር ላይ ያለው አደረጃጀት አንድ እንዳይሆን የተደረገው አንዳንድ የጎጠኝነት ስሜት ያለባቸው የመንደርተኝነት አሳሳቢ ያለባቸው እንደ አማራ ሳሁን የሚያስቡት እንደ መንደርና የስልጣን ፍላጎት ያለባቸው ችግር የፈጠረው እንጂ እውነትም የጎንደር ታጋይ መሬት ላይ ያለው ታጋይ የእውነቱ ቦታ አይደለም። አንደኛ የውሀ ስጣ ጠግብል ነው። ሁለተኛ የጎጠኝነትና የስልጣን ፍላጎት ያለባቸው የፖለቲካ ስግብግብነት እና የፖለቲካ ነጋዴ የሆኑ ሰዎች እንዲሁም የራሳቸው ካፒታል ለማሳደግ የፈለጉ አካሎች ናቸው እንጂ እኛ የአማራ ሕዝብ ድርጅት ወደ ስንገባ መጀመሪያ ግልጽ ማድረግ ፈልጋለሁ። ለአማራ ሕዝብ ለኢትዮጵያ ሕዝብ ግልጽ ማድረግ ፈልጋለሁ። እኛ መጀመሪያ ስንድራሰ ነው አንተ ጋር አነኮሴ ጌታ አስራ ጋር ካፍሬን ብለን ስንመሰርት አጠቃላይ የፖለቲካ ቅርሱን ለማሳት እና የፖለቲካ ኤሊት እንዲሰባሰብ ጠፋ አድርገን ስንገባ ትናንትና ከነ እስክንድር ጋር የአማራ ህዝብ ግንባር ብሎ መሰርተው እያተገባበኖ እስክንድር ጋር ነው ግብጽ ነው። አብረን ስሰር ነበር፣ ከነባየ ቀን ነው ጋር ከነ ሳሚ ጋር ነው ፋስጌን ትተን የአማራ የጎንደር አማራ የፋኑ ድርጅት ብለን መስርተን ስንታደር የነበረው። ከዚያ በኋላ ግን አንድ ሆን ብለን ከገባን በኋላ ምንም የፖለቲካ ድራማ ያልገባቸው አሁን ያልሰከኑ ሰዎች የስታንስ ግቡነት ያለባቸው ነው። አሁን የጎንደር የጎንደር ችግር ኦልሬዲ የጎንደር አንድነት ችግር የጎጠኝነትና የዋጣ ረገብነት ነው። ይህ ግልጹ ነው የምናገረው ነው። ዛሬ በተለየ መልኩ ደግሞ ያኛው ነገር ይሄ ትንኮሳውም እያንዳንዱ ምልልሱም አልፎ ዛሬ ደግሞ ጭራሽ ወደ ጦርነት የመግባት የመግባትና ጋፋት ክፍለ ጦሮችን አሁን አግኝቻቸው ነበር፣ እና ሁለት ሻለቃዎች ትላንትም ጦርነት ላይ ነበሩ። ያንን ጦርነት ይሄን የጠላት ቡድን ተዋግቶ ዞር ሲሉ ደግሞ ከዚሁ ከራሳችን ወገን ከሚሉት ኃይል ጦርነት እንደተከፈተባቸው የሰማሁት። ዛሬም ደግሞ በተመሳሳይ እንደዚህ አይነት ነገሮች እንደተፈጠሩ ሰምቻለሁ። ዛሬ ያሉት ነገሮች ምን ይመስላሉ? አሁን ዛሬ እንግዲህ በተጨባጭ ነገሮች ፕሮፌሰር ጌታ እና ኦልሞስት፣ የአማራጅ ድርጅት የውጭ ጉዳይና የፖለቲካ ዘርፍ ኃላፊው እነሱም ታርጌት የተደረገ ጥቃት እየተካሄደ ነው ያለው። እነሱም ብቻ ሳይሆን አርበኛ ደረጀንም አርበኛ ሰለሞንም ተንኮሳ ለማድረግ ጠቅ የተደረገ ነው ያለው። የት እንዳሉ እሱ መናገር አንፈልጉ ለጣት የምንመች ስላልሆነ፣ ዛሬ ወሮዋቸው ያሉት አሁን ይህ የሚያደርጉት ግሱል እኔ አሁን በእግዚአብሔር ስንም ወንድሞቼ በሞቱ ወንድሞች ግጹ በግሽ አሁን እየወረረን ያለ ሳምሪ ነው ሳምሪ ማለት ኦረዲ አስተሳሰቡ ነው እንጂ ትግሬ ስለሆነ አማራ ስለሆነ አይደለም። በወንድሙ ላይ ወንድሙ የሚዘምት ሳምሪ ነው። ደኒ ማይካድራ ላይ የጨፈጨፈ አካል አማራን ጠልቶ የስልጣን ስግብግብነት ያለበት የዋት አስተሳሰብ ነው። አማራን ያጠፋው ማይካድራ የጨፈጨፈው፣ አሁንም በወንድሙ ላይ በዘመነ ላይ የሚዘምት በጌታ ላይ የሚዘምት በሀብቴ ላይ የሚዘምት በጆን ላይ የሚዘምት እኔ የምዘምትበት ከሆነ ሳምሪ ነኝ። ስለዚህ ችግሮች ካሉ ቁጭ ብለን ተዋይተ በጋራ መስራት ይገባና መነጋገር ሲገባና የአማራን ጥያቄዎች በምን መንገድ መመለሱ ይገባና መነጋገር ሲገባና አሁን የአማራ ታጋዮች እኛን አሁን አሁን እያስቸገረን ያለው በግልጽ መናገር ሲገባል የሞተ ውሀ ተነስቶ ከውሀት ጋር የተቆራኘ ኃይል ነው ኦልሬዲ። ስለዚህ አብይ አሁን ለኔ ብትግና የውሀት የኢህአዴግ የብሄር ልጅ ነው። አባቱን ጠልቶ አባቱ ጋር ተዋህዶ ከልጁ ጋር ልጁን ጠልቶ የሚደረግ ትግል አያስፈልግም። አባቱም ለእኔ አባቱም ሆነ ልጁም አንድ ነው አስተሳሰባቸው። ኤትኒክ ፌዴራሊዝም የሚከተሉ ጸረ አማራ የሆኑ ጸረ ኢትዮጵያ የሆኑ አስተሳሰብ ያለባቸው አብይም ሆነ ውሀትም አንድ ናቸው። ይህንንን አካል አባቱንን የአብይ አባት ውሀት ነው፣ ዛሬ ጌታቸው ረዳ ነው የሆነ አካል በምን መንገድ ነው ኢትዮጵያን የሚወድ የሚችለው። ስለዚህ ቁርኝታቸው አንድ ሆኖ ባለበት ሁኔታ ሰት አሁንም ኢትዮጵያዊ አስተሳሰብ አማራዊ ስኬት ያለውን አካል ለማሳየት የሚደረግ የአማራ ጥያቄዎችን ለማኮላሽ የሚደረግ የስልጣን ስግብነት ያላቸው ሰዎች በጋራ በመቆራኘት ህወሓትና የሳምሪ አስተሳሰብ ያላቸው ወንድሞቻችን የጋራ ጦር ተከፍተውብናል። የትም ቦታ ላይ ባለው ሁኔታ ላይ ጦር ተከፍተውብን ያለው እናጥፋቸው ብሎ ታፔላ ሰጠውናል። በጣም የሚያሳዝነው አፈለጉ ስኳድ ይሉናል። አፈለጉ ፋፍ ይሉ ትናንትና እናንተና አብረን ስንሰራ የነበሩ ወንድሞቻት እነ ሳሚ አብረ ስራት አብረ አብረ ስራ የነበረ እነ ባዬ እኛ ፋፍ እያሉ ስለሚያወጡ እና የቆምንበት አላማ የአማራን ኢሊት እና የጎንደርን ኢሊት ለማጥፋት ተደረገ ጥረት ነው ብለን ነው የምንወስደው። እና አሁን ያለው ሁኔታ በጣም አስቸጋሪ ትንሽ ወንድሞቻችን የጥፋት አስተሳሰብ ያሸነፋቸው የአማራ ፖለቲካ አልገባቸው ያፈተኑ አፋፈሉ በጣም ያሳዝናል እንግዲህ፣ ሀብቴንም ደግሞ በሱ በኩል ያለውን እንዴት ሀይሉን መቆጣጠር እንዳልቻለ እና እንዲህ አይነት ነገሮችን ስ እንዴት ችግሩ መፍታት እንዳልቻለ የሚነሱት ነገሮች ላይ ምን አይነት ሀሳብ አለ የሚለውን ደጋግመን እሱን አግኝተን ለመጠየቅ እየሞከርን ነው። አሁንም ያንተን እንደጨረስኩኝ ወደ እሱ ነው የምደውለው። እንግዲህ ደግሞ በሁለቱ በላ በዛኛውም ወገን ያለውን እንስማና፣ እንግዲህ ህዝቡ ደግሞ የሚሰጠውን ምላሽም ለህዝብ ጆሮ ይሄ እንዲደርስ እናደረጋለን። አርበኛ ከልብ ከልብ ነው የማመሰግነው። ሌሎች መረጃዎችም ደግሞ መጨምርሽ ነገር አለ እሺ። አሁን እኛ መግጠም አቅቶን አይደለም። ከወንድም ከወንድሞቻችን ላይ ምላጭ መሳብ ይከብድናል። አሁን የተጠለፉት የተወሰኑ አካል የአምራሮች እንጂ አብዛኛው ለአማራ ትግል ብሎ መስዋዕት እየከፈለው ያለው አካል ችግር አለበት ብለን አንገምጥም። አንደኛው የተወሰኑ አካሎች ናቸው። ሁለተኛ ተጠርፈው ያሉት ዩጋንዳ ሆነው ተሰደው የአማራን ትግል ቁጭ ብለው እንደኛ መሰረታሰብ መታበት ይገባቸው። ዩጋንዳ ደግሞ ፋኖ የሆኑ አካሎች አሉ። የሚያስቡት እነሱ በግጥ ነው የምናገረው። ይሄንን አቅርብልኝ በግጥ ምንክስ እኔ ነገር ልኑር አኑር አላውቀውም፣ ግን ለእውነት መኖር እፈልጋለሁ። ታንተ ለኖር ኑር ያለው አሁን

እንደነሷ ያሉ ነጋዴዎች የአማራ ህዝብ እያጋጩ ነው። የአማራ ህዝብ እውነት ይወቅ። በምንም መንገድ በምንም መንገድ ለአማራ ህዝብ የአማራ ህዝብ መስዋዕት ለመሰል የወጣውን ሀይል እዋት ጋር ተደራጅቶ ንግድ እየነገደ ያለ ዩጋንዳ የተቀመጠ ነጋዴ አለ። የሚዲያ ነጋዴ፣ የደም ነጋዴ፣ በአማራ ህዝብ የሚነግድ ነጋዴ አለ። እሱ መስተካከል አለበት። እሱ ነውት ማወቅ አለበት። እውነት ህዋት ለአማራ ህዝብ ይጠቅመናል ወይ? የአማራ ህዝብ ጥያቄዎቹን እናም እንድፈሩ ወንድሜ ሀብታሙን አመሰግነዋለሁ። ደግሞ እየተናገርን ያለው ደፍረን ካልተናገርን ለህዝባቸው ካልተናገርን ውሀት አሁን ባለበት ቁመና ለትግራይ ህዝብ አይጠቅም። አስተሳሰቡ ያረጀ፣ ሰዎቹም ያረጁ። የሰባዎቹ የፖለቲካ አስተሳሰብ ያላቸው እነዚህ ሰዎችን ጋር ተቆናኝቶ የአማራ ህዝብ ጥያቄ መልሳ መረስ ከንጥኖ ለአማራ ህዝብ ጥያቄዎች እኮ ተጥያቄዎች ውሀቶች ናቸው ከውሀት ጋር የሚቆራኝ ካለ የአማራ ጥራት ነው። ከውሀት በላይ የአማራ ጥራት የለም። ቀጥሮ ይሷት ውሀት የፈጠረው ነጋዴ ነው ያለ። ስለዚህ የሚነግዱ ዩቲዩብ ላይ ፎሎ የሚያደርጋቸውና ሰር የሚያደርጋቸውን የሚከታተሉ ነጋዴዎች አሉ። ዩጋንዳ ላይ የተጠመጡ ፋኖዎች አሉ፣ ፈርተው አዚያ የተሸሸጉ ማለት ነው። እውነት በእውነት ታዛዎች ተሆኖ እኛ ጋር መሳሪያ ሰው መታገል ነበረባቸ። እንደነዚህ ያሉ ሰዎችን እውነቱ ለውጥ ይገባል። በዚህ አስተሳሰብ ከውሀት ጋር የአማራን ጥያቄዎች ሊያኮሻሽ ህዝባችን የሚሚስ እኛ ነርሶች የሚያሷቸው ከሳምሪ በላይ ሳምሪዎች ናቸው። ስለዚህ እነዚህ ናቸው፣ ይህንን ችግር ናቸው። እነዚህ ዩጋንዳ የሚዲያ አንድ ሰው ህዝቡ ሊያውቅባቸው ይገባል። ወንድሞች ከጌታ በላይ ለአማራ ህዝብ መስዋዕት የከፈላለን እነ ጌታንም ወረዋቸዋል፣ እያሰሩን ወረዋቸዋል። እነርሽ ዘመር እየጠራጠር እያደረጉ ነው ያሉት። እንደምታውቂው ትንሽ የሚያሳዝን ነው። የአማራ ተገለብ ወደ አስፈለገ አቅጣጫ እየሄደ ነው። ሆን ብሎ ተውሎ የአማራን ጥያቄዎች ለማንኮላሸ ከዋዝ ጋር ቆራኝተው የፎርሚሱ ነጋሪዎች አሉ። ነገር የላሳግኝቻለች ግን ይህን ቃል ግን አስተላልፍ ለአማራ ህዝብ እንደው የመጨረሻውን ስላነሳው ነው ከውጭም ያሉት እዚህም ያሉ አሉ፣ ዩጋንዳም ያሉ አሉ። እንዳልከው ነው ከውጭ ሆነው ጦርነቱ እየመሩ ያሉ ይሄንን ችግር እየፈጠሩ ያሉ። ነገር ግን አሁን እነጌታ ስራደ ላይም እነ አርበኛ ደረጀ ላይም ሁሉም ላይ አሁን ከበባ ያደረገው ጦርነት ሊከፍት ያለው ኃይል ይታወቃል በትክክል እንደው ለይቶ ከሌ ነው ማለት ይቻላል። ጦርነት የከፈተው አካል ዋና የዋተ ደጋፊ ቁርኝ የተፈጠረ አካል በግሰም እንዴ ሌላ ተፈራቆ ተናግሯል። ላሽ የምትሉ የጎጃትኝነት ሆኖ ኑሯል አስረት ተናግሯል። ከዋት ጋር አብረን ስራ ከማንኛውም የአማራ ጠላት ጋር አብይንን ከሚያሸንፍ ከማንኛውም ጠላት ጋር ምን ማለት ነው? ኢትዮጵያ ከሚያጠፋ ጋር ማንኛው ጋር መሰለፍ አለብን እ አሁን ኢትዮጵያ ያጋጥማት ችግር የውስጣዊ ችግር ነው። ውስጣዊ ችግር የሚፈታ በውስጣዊ ትግል እንጂ ነገ ደግሞ ለኢትዮጵያ ጠላት የሚሆን አካል ጋር መሰለፍ አደጋሉ። ስለዚህ አሁን ለኢትዮጵያ አሁን እየዘመተብን ያለው የዋህ የዋህነት አስተሳሰብ የተሸከመ የስልጣን ስግብግብነት ያለበት ልዕለታዊ ስሜት የተሸነፈ የአማራ ጥያቄዎች ያልገባው የህፃንነት ስሜት ያለው አካል ነው እየዘመተብን ያለው። ስለዚህ ይሄ አሁን በእኛ ላይ ዘመቻ የከፈተው ህወሓት ነው። ህወሓት አኛ ላይ መስም የህወሓት ከራጭና ከህወሓት ጋር ሊሰማ ካለኝ በምንም የአማራን ትግል እያንኮላቸዋለ እየተፋፈሉ ያለ ህወሓት ነው። የትናንትና ወያኔ፣ የገደልነው ወያኔ፣ የቀበርነው ወያኔ በወንድሞቻችን እንደገና እንዲያሳራን አራቸውን ሊገባ እየተሰራ ነው ያለው። ይህም ደግሞ መቼ እንዲሆን የአማራን ጥያቄዎች ስድስት ጥያቄዎች የችግር ባለቤት ህወሓት ነው። ይህንን አንደግፍ እኛ ይኸውልህ መልእክታቸውን ማለት ያልከውን ነገሮች በሙሉ የኢትዮጵያ ሕዝብ ማወቅም አለበት። የጎንደርም ሕዝብ ይሁን የጎጃም የወሎ ሚሸዋ የሚሆን ሁሉም የፋኖ ኃይልም የአማራ ሕዝብም እየተፈጠረ ያለውን እየተከሰተ ያሉትን ነገሮች በሙሉ ማወቅ ማወቅ መብትም አለው እና ያልካቸውን ነገሮች በሙሉ ሕዝብ ጆሮ እናደርሳለን። ያሉትን ነገሮች ደግሞ በነሀብቴን በኩል ደግሞ የሚሉት ነገር ምንድን ነው የሚለውን፣ የእነሱንም ለማጣራት እንሞክራለን። በጣም እግዜር ይስጥልኝ አርበኛ። በሌሎች መረጃዎች ደግሞ መልሰን እንገናኛለን። እግዚአብሔር ይጠብቃችሁ። ሀብቴን ሀብቴ ኢየሩሳሌም ነኝ እንደምን አለ ከኢትዮ ሶስት ስልሳ ዋሽንግተን ዲሲ። ድምጽ በጣም ቀንሷልና፣ ቀስ እያልክ ነው የምታወራው ለዛ የመቼ ሆን አንዳንድ ጥያቄዎች ነበሩኝ። በጎንደር የተለያዩ የሚነሱ ጥያቄዎች አሉ። ዛሬም በጎንደር ላይ የተፈጠሩትን ችግሮች ከዛኛው ወገን እየሰማን ነው። ከእናንተ ወንድሞች ማለት ነው። የነ ረዳት ፕሮፌሰር የነያሱ ያሱ ኃይልም የነ አርበኛ ደረጀም እንዲሁም ደግሞ ትላንትና የጋፋ ክፍለ ጦር ኃይልም እንዲሁ የተለያዩ ኃይሎች በተለያዩ ግንባሮች ላይ በራሳቸው ወገን እየተወረሩና በራሳቸው ልጆች ጦርነት እንደተከፈተባቸው ሰምተናል ና ይሄ ጦርነት ደግሞ በዋናነት ደግሞ አንተ በምትመራው ኃይል ውስጥ ያለ ነው። በአንተ በኩልስ ምን ትላለህ? ልንልናው የደወል ነው እንግዲህ በጎንደር ተከሰተ ከተባለው ችግር ጋር ወይንም ደግሞ የወንድማማቾች ግጭት ጋር በተያያዘ እንግዲህ የአማራ ፋኖ አንድነት በጎንደር ዋና አዛዥ ሻለቃ ሀብቴ በዚህ ጉዳይ ላይ ምን ምላሽ አለው የሚለውን ለማግኘት ወደሱ ደውለን ነበረ። እንግዲህ ጥያቄውን እንዳነሳን ስልኩ ተዘግቷል። ደጋግመን ብንደውልም ስልኩን ማግኘት አልቻልም። እንግዲህ ሻለቃ ሀብቴ በማንኛውም ሰዓት በዚህ ጉዳይ ላይ ምላሽ ለመስጠት ወደ ኢትዮ ሶስት ስልሳ ቢመጣ በራችን ክፍት ነው። እኛም ደግሞ ደጋግመን እንደውለን እሱን ለማግኘትና ና በዚህ ጉዳይ ላይ ምላሽ ለማግኘት የምናደርገውን ሙከራ እንቀጥላለን ማለት ነው።